አውርታ ነው አውራንበት አይደል እንዴ? ስለዚህ እንደዛ ብቻኝነት የሚያሳስበኝ ይመስላል አንተን ማጣት ነው። እናት እኔ እኮ የሚሄድበት ወደ ነገር ሆን ብለህ ነው ወይ ነገር አለ እኔን በፍቅር እንደዚህ እንደማይሆን መጫወኩ ነው። እንደዚህ እንደምትረጀ መጫወኩ አንቺ እንደዚህ እንደምትሆኝ እኔ መጫወኩኝ። እኔ ይሄንን ነገር በቪዲዮ ያመጣሁበት ምክንያት አንቺ እንደዚህ የምትሆኝ ስላልመሰለኝ ነው። ከኔ ጋር አብረሽ የምትሆኝ ስለመሰለኝ ነው። እናቴ ለምን አትረጋጊም? ለምን አትረጋጊም? ሰው የሚልሽ ለምን አትሰሚም? አሁን የሚያስለቅስ እንደዚህ ነገር ምን አለ? ጤነኛ አይደለሽም እንዴ አንቺ እራስሽ ልጅ ነው

ለምንልጠቀሽን የምንረጉ ትተገኝተወኝ ምንድን ያደረገው ራም ቤተሰቦቼ እንደምን ናችሁ? እግዚአብሔር ይመስገን ደህና ነኝ። ትንሽ ጥሩ ስሜት ውስጥ አይደለሁም። ይቅርታሽን በለብ ስላልቻልኩዶዳ ይቅርታ አድርጉልኝ። ቪዲዮም ልሰራ ነበረም ግን እንደዚህ በቃ እንደዚህ በጣም ስሜታዊ ሲሆን ቤት ውስጥ ቢያንስ ለእናንተ ሼር ላር አላዛርርም ላግኘው ብዬ ነው። እና ጥሎኝ እንደሚሄድ ሳስብ በቃ እንጃ፣ በጣም ነው የሚከብደኝ። ማለት እንጃ፣ ቤተሰቦች አላውቅም። በቃ እኔ በጣም ነው የምወደው፣ እና ብዙ ነገር ለምጃ ያለው ብቸኝነት ረስቼ በቃ በጣም ደህና ነኝ ስል ይህ ነገር መሆኑን ሳስብ በቃ በጣም ነው የሚገፋኝ። በቃ ብቻዬነትን ሳስብ በጣም በቃ አልችልም። ምክንያቱም እናቴ ናት፣ ከእናቴ ቀጥሎ ነው ያለ ሀዛር ነው ያለኝ እና አዲስ አበባ እንኳን የመጣሁት ለሱም ብዬ ነው። በቃ ህይወቴንም ቀይራለሁ ብለን ከዛ ከሱ ጋር እሆናለሁ ብዬ ነው እና ስራ እንኳን አሁን መስራት እኔ እንጃ አላውቅም እንዴት እንደጨከነብኝ። እኔ እንደዚህ ጨከነብኛል ብዬ አላሰብኩም። ደግሞ ደሞ እውነት ውሸት ይሁን እራሱ አላውቅም። በቃ እኔ በጣም በቃ ግራ የተጋባ ስሜት ውስጥ ነኝ ያለሁት። ማለት በቃ በጣም ነው የሚከብደው ቤተሰብ የለመዳችሁትን ሰው ድንገት ሄዳችሁ በርግጣው። እኔ እሱ ስኬት እፈልጋለሁ እኮ እሱ ተለውጦ ሳይ እኮ ደስ ይለኛል። ግን እዚህም እኮ መለወጥ እንችላለን ብዬ ነው ማስበው። ኢትዮጵያ ውስጥ መለወጥ፣ መስራት እንችላለን ብዬ ነው ማስበው። በቃ አንዳንዴ ህልማችሁን ለምትወዱት ሰው ብላችሁ አንዳንዴ ትሰጣላችሁ። ያ ማለት ደግሞ ይጎዳበታል ማለት አይደለም። ሁለታችንም ወጣቶች ነን፣ ሰርተን እናቀየራለን ብዬ ነው ማስበው እኔ በወይኑ ሚዲያ ላይ ማሳየት አልፈልግም፣ ግን ሁሉም ነገር ከአቅሜ በላይ ስለሆነ አካል በጣም ጠንካራ ሴት ነኝ፣ ግን ሌክ ብዙ ነገር አስለምዶኝ እኔን ጥሎ መሄድ ምን ማለት ነው? እሺ ለስራ ነው። እሺ ግን ወይ ሽማግል ያላከም ወይ ሰርግ አልተደረገም። ቢያንስ የሚያስተሳስረን ነገር ያስፈልጋል። ግን ይህንን ሳያስብ ቀርቶ አይመስለኝም። ድንገል ልሄድ ነው እኔ አንዳንድ ቀልድም ይመስለኛል። ከዛ ደግሞ ቀል ይመስለኝና ራሴን አረጋጋና ደና ስሆን ደግሞ ድጋሜ ደግሞ ስጠይቀው ምናምን በስልክ ልሄድ እንደሆነ ይነግረኛል። ከዛ በቃ ፕሮሰስ እንደጀመረ ይነግረኛል። እስኪ ሰዎች ፍራዱኝ። እውነት ምን ማድረግ ነው ያለብኝ? እስኪ ምን መሆን ነው ያለብኝ? ብዙ የለመዳችሁትን ነገር ስታጡ እስኪ ምን ይሰማችኋል እናንተ? እኔ እኮ ሶላ ሁሉ ነገሬ ነበረ። ሁሉ ነገሬ ነው በጣም ሁሉ ነገሬ፣ ብዙ ነገሬ። ለዚህ ደስተኛው እንኳን ሁሉ ምኑኝ በህይወቴ ልክ ደስተኛ ሰው የሆነ ነገር ይመጣል። ልክ በቃ ነው ሰላማዊ ነገር ሲሰማኝ የሆነ ነገር ይከሰታል። ለምን እኔ እንደ ምን አጥፍቼ ነው ምርር ያለኝ? በቃ እንዴት ነው ነው

ታመጥ ሰዎች ፈተና በዛብኝ በጣም በቃ። በሱ ተፈተንኩኝ በጣም ለሱ ብዙ ነገር እያደረኩ እሱ ግን ጥሩ ይሌል ነው። እኔ ቆይና ልቆጫገ እኔን መምረጥ የለበት ከኔ ጋር ብዙ ብዙ ቅን ነበረው። ብዙ ፈተናን ያለብን እንዳንድ ላይ በጣም ነው የምፈረው። በጣም እኔ የምሬ ነው። እኔ አሁን እሱን አጥቼ ምን አልፈልግም። በቃ ከሱ ጋር ነው ማርጃት በቃ ምፈልገው። እሱ ግን ጨክኝ ይሄዳል እንደ በቃ ቻል ታሪቻው የምሬ ነው እውነት ጨክኝ በቃ ዛሬ ከነገረኝ ቦታ ምን ያርስ ይከመጣል ዩቲዩብ ቪዲዮ መስራት አልፈልግም። ምንም ነገር ማድረግ አልፈልግም። ይቅርታ ግን ለአንዳንድ ሰው ግን ሁሉም ነገር ማድረግ ያላሉ፣ ለእኔ ግን ቀላል አይደለም፣ ለኔ በጣም ከባድ ነው እነዚህ ነገርን መደረጉ። ቤተሰቦች ፍቅር ምን እንደሆነ እኮ ታውቃላችሁ። ምን ያህል ከባድ እንደሆነ አንድ ሰው አጥቶ መኖር ምን ያህል ከባድ እንደሆነ ታውቃላችሁ። እኔ ደግሞ እንደዚህ መጀመሪያ ይህንን ፈርቼ ነው አልፈልግም ያልኩት፣ ይህንን ፈርቼ ነው። እኔ አልችልም፣ በቃ ነገሮችን መቋቋም ራሴ አልችልም፣ በቃ ይከብደኛል። እኔ ብዙ አላፍትና ብዙ ነገር አለብኝ። እንደገና ደግሞ እንደዚህ ሲሆን ሳይ እንዲሽ ሆኖ እሺ ብቻ የለም እንደምሆነው ብዙ ሰው ርቅ እኮ ከሱ ጋር የወቁት እኮ ስለወደድኩት ነበረ እንደ ጓደኛ ማይቺ እንደ ሁሉም ነገር አይቻ አብሬውም አካሎ ሰራ እምባዬን ማሳየት አልፈልግም ግን ታቢት ቤተሰቦች፣ እኔ በእናንተ ፊት ማልቀስ ፈልግ ያደለም ግን ግራ ስለገባኝ ነው። ሁሉም ነገር ይስተካከላል ብዬ አስባለሁ። እና ዛሬ የምሬን የመጨረሻ ከኔና እዛ ኖሮ ያለው ሀገር መምረጥ አለበት የምሬ ነው እኔ በርቀት ፍቅር አልፈልግም እኔ ስቃዩን አልፈልግም እኔ ካጠገቤ እንዲሆን ፈልገው ማን አለኝ እሺ እኔ እኮ እዚህ ሰዎች ቢኖሩ እሺ ብቻዬን እኮ ነው ያለሁት ጓደኞቼም ሁሉም ሰው የራሱ ነገር ነው የሚኖረው ጓደኛ እንኳን በቅጡ በጣም ጥቂቶች ናቸው ከእሱ ጋር ሲሆን ሲጀመር ብዙ ሰው ርቄ ነው ከሱ ጋር የሆንኩት ከብዙ ሰው አርቆ ብቻ እንዴተወይ ማለት ነው እናቴ አጠገብ የለችም እሺ እኔ ምንድነው ማድረግ ያለብኝ ንገሩኝ የሆነ ለወር ምናምን ቢሆን እኮ ችግር የለም ግን አመታትን ነው እሺ ቆይ የቤተሰብ ሰው አገሩ ላይ ሰርቶ መቀየር አይችልም ይችላሉ እኮ ዋና ማሳመን ነው ሊከብድ ይችላል ቶሌ ተመቻቸነን ግን በፕሮሰስ የማይቀየር ነገር የለም ዋና ደግሞ ፍቅር ነው ብዬ ነው የማስበው። ብር ብቻ ምን ያደርጋል? እኔ ምን እንደምላችሁ እራሱ አላቅም። እኔ ዛሬ በጣም ከብዶኛል ነገር ነው የከበደኝ። እኔ እንደዚህ አንድ ቀን እፈጠራለሁ ብዬ አስቤ አላቅም። ጨርሼ አስቤ አላቅም። በሌላ ነገር የሆነ እንዳላጣው ፈረዱ እንጂ እንደዚህ ከሀገር ወጣሉ አስቤ አላቅም። እኔ እንኳን ዲቪ ሞልቼ ዲቪ ውጤት መጣ ሲባል አሁን ማየት ያልፈለግኩት እሱ እንዳይከፋው የሆነ ነገር እንኳን አውቀው እንኳን ከደረሰኝ የሆነ ነገር እንዳይፈጠር ብዬ ነው እና ግን ህይወት ከባድ ናት። እኛ እንደምናስበው አይደለም። ሰዎች አይረዱንም። እኔ በጣም ነው የሚረዳኝ። እኔ እንዳላዘር አይነት ሰው የትም አላገኝም። እሱን አጥቼ እንዴት ነው መሆኑ? እስኪ ንገሩኝ። አንድ ቀን እንኳን ሳንገናኝ ውለን እኳ አናውቅም። በጣም ነው የለመድኩት። መላመድ ደግሞ በጣም ከባድ ነገር ነው። እኔ እና እሱ ከመላመድ የምሬ ነው እሱ ማለት ለእኔ ወንድሜ፣ እህቴ፣ ሁሉ ነገሬ ነው። ሁሉንም ነገር ይተካል። እሱ ካገኘው በኋላ ራሱን እንዲህ ለውጧል። በህይወቴ የምሬ ነው በጣም ደስተኛ ነኝ። በጣም ፈራሁ ቤተሰቦች፣ እስኪ ምን ነገር በሉኝ። በጣም ነው የፈራሁት፣ እንደዚህ አይነት ነገር መፈጠሩ በጣም ነው የፈራሁት። እኔ እንደዚህ ገባኝ አሁን እራሱ ግራ ሲገባኝ ነው ካሜራማኑን ጠረውና በቃ እስኪ ብቻዬን ከመሰቀየኝ ሰዎችም ያውቁልኝ ብዬ ነው። በዛ ላይ እሱም ደግሞ በቃ ውስጥ ይን የመጨረሻ ውሳኔውን ነው ማወቅ እፈልጋለሁ። ጠርቻለሁ፣ ግን ቆየ በጣም የምር ዛሬ

እናቴ ለምን አትረጋጊም? ለምን አትረጋጊም? ሰው የሚልሽ ለምን አትሰሚም? አሁን የሚያስለቅስ እንደዚህ የሚያሳብር ነገር ምን አለ? ጤነኛ አይደለሽም። ያንቺ እራስሽ ልጎጂ ነው። ባልተረጋገጠ ነገር ምን ሆነሽ አልኩ። ያንቺ እ ምን ሆነሽ ነው?

እንዳይሆን ጸልያለሁ። በቃ አይሆንም። እባክህን እናቴ በቃ አውራታና አውራን በታርሎ እኔ እታመማለሁ። አታልክሽ እሺ። እንዴ እንዴ፣ አረፊ አረፊ አረፊ፣ ስለፈጠረሽ ባረበናት ሸራ አረ ካሜራ ላይ በናትሽ በቃሽ። እሺ፣ አታልክሽ፣ በቃ ችግር የለውም። እኔ አንቺ እንዳይደብርሽ እዚህ ብቻሽ ብቸኝነት እንዳይሰማሽ እኔ ነገሮች አስተካክላለሁ። እኔ ብቸኝነቱን ያሳሰበኝ ንገረኝ እስኪ፣ ብቸኝነቱን ያሳሰበኝ ንገረኝ ብቸኝነት ነው ያሳሰበኝ? ምንድነው ያሳሰበሽ? ብቸኝነት የሚያሳስበኝ ይመስላል? አንተን ማጣት ነው እናቴ። እኔኮ የምሄድበት ቦታ ነገር እኮ ነው። ስለመርከኝ ለምን አደረግክ? ሆን ብላ ነው ወይ ሲያሳስከው ነገር አለ? እኔ በፍቅር ለማስያዝ ተረጋጊ እናቴ። አሁን አንቺ ጋር የሚታየኝ አለመረጋጋት ነው ምን ማለት ነው? አንተ ዝም ብሎ እኔ መጀመሪያ ለምደ ፍቅር ያሰስከኝ፣ ንገረኝ። እስኪ ንገረኝ። ሆን ብለን ያሰስከኝ፣ ሆን ብለን ያሰስከኝ፣ ሆን እስኪ እኔ መጨቃጨቅ ነበረብን እኮ ቪዲዮ ነው፣ ቪዲዮ እናውራ። በቪዲዮ ነው የጀመርከው። እንደምትሄድ ሁሉም ያውቀው ሁሉም ያውቀው። አሬ እንደዚህ ከኔ ለምን ለብቻ ልሰቃይ እንዴ? ለምን ለብቻ ልሰቃይ? እንደዚህ እንደማይሆን መጫወኩኝ። እኔ እንደዚህ እንደምትረጅ መጫወኩኝ። አንቺ እንደዚህ እንደምትሆኝ እኔ መጫወኩኝ። እኔ ይሄንን ነገር በቪዲዮ ያመጣሁበት ምክንያት አንቺ እንደዚህ የምትሆኝ ስላልመሰለኝ ነው። ከእኔ ጋር አብረሽ የምትሆኝ ስለመሰለኝ ነው።

አንተ እንዳትሄድ የቻልኩትን ሁሉ አደርጋለሁ። በእግዚአብሔር አትሄድ፣ እሞክህን በቃ። ፕሮሰሱ ረበና ግን እናቴ ጊዜ የሚገባን ቀን ይመጣል። በቃ